ሆነ እሱ የሆነ ነገር እሱ ያስፈልግም ነው የምትሉት፣ በቁም ትቃዣላችሁ። በዛኛው ቅዠት ረጅም ዘመን ሆናችሁ እኮ ስትቃዡ፣ ይሄኛው ደግሞ ወደ ቁም ቅዠት ተለወጠ። በውስጣችሁ የፍቅረ ቃለ እግዚአብሔር ሀይል የለም። በፍቅር ገብቶ በፍቅር አይወጣም። በፍቅር ተገልጾ በፍቅር ወደ ውጭ አይታይም። ፊታችሁ የፍቅር አይደለም፣ ክፉ ፊት ነው። አቤት፣ አቤት የክፋት ፊታችሁ በጣም የሚገርም ነው። የክፋት ፊትን የምታነቡት ስትሰግዱና ስትሰልዩ ነው። አለበለዚያ አይታወቃችሁም። እናንተም ጋር ባለው አይነ ጥላ የምትተያዩ ስለሆነ ሁሉም ሰላዊ ይመስላችኋል። ሁሉ በረከት ያለው ይመስላል። አይደለም፣ አይደለም። ፊታችን ከማኅፀን ጀምሮ ክፉ ፊት ሆኖ እንዲኖር እድሉን አግኝቷል። የቤተሰቦቻችን የተሰወረና ሁልጊዜ በክፋት የጸኑ አባቶችና እናቶች ለኃጢአት ስርየት ጊዜ የሌላቸው በክርስቶስ ስጋና ደም ታንጸው ያልወለዱን ከመሆኑ ጋር ተያይዞ መንፈሳዊ ተስፋና እውነታዎች የሚታዩብን እንዳንሆን ተዋርደናል እና ቃሉ ለሁሉ ደረሰ ያቸው ሳሙኤል በአምልኮት ጊዜ የተወለደ ነው። በመስገድ ጊዜ አባቱ ህልቃና ተንበርክኮ ሰግዶ ለሀናንን ማጽናንቷት አበረታቷት። ልጁ ተጸነሰ፣ በፍቅር ውስጥ ተጸነሰ፣ በክብር ውስጥ በስግደት ውስጥ ተጸነሰ። በምን ጊዜ ነው የተጸነስከው? እናትን እና አባትን ቀስ ብለህ ትጠይቃለህ። ከሌሉም በጸሎት ጠይቀህ በስግደት ጠይቀህ፣ የእነሱን ኮተት ስለተሸከምህ ከብዶሃል፣ ነገሮች ሁሉ ከብዶሃል። ከዛም ሳሙኤል የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክትን አስትሮትን ከመካከላችሁ አሩቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱን ብቻ አምልኩ፣ ከፍልስጤማውያንም እጅ አድናችኋል ብሎ ተናገራቸው። አይገር የአምልኮት ልጆች ጣዖትን ይቃወማሉ። ጣዖት አያስፈልግም ይላሉ። ምን አለ? ሳሙኤልም የእስራኤልም ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ፣ እንግዶችን አማልክትና አስትሮት የሚባለውን ከመካከላችሁ ካራቃችሁ፣ ልባችሁን ወደ እግዚአብሔር ካቀናችሁ፣ እርሱን ብቻ ካመለካችሁ፣ ከፍልስጤማውያን እጅ ያድናችኋል ብሎ ተናገራቸው። እግዚአብሔር በቃ የሚያድነው ጠላትን የሚያድነው በዚህ መንገድ ነው አለ ከጣዖት ውስጥ ሆነው በጠላት ከመሸነፍ ምንም አምለጥ የለም ብሏል። እና ከተመለሳችሁ በልባችሁ ነው፣ በልባችሁ ውስጥ ከተመለሳችሁ። ስለ ውስጠኛው ተናገረ። የውስጠኛው ህይወትን ገለጸላቸው። የውስጥ ጥበብን አበሰራቸው። የውስጥ ጥበብ ከልባችሁ ወደ እግዚአብሔር ተመለሱ ነው። ስትመለሱ እሱ ይመለስና ያድናቸዋል። አለበለዚያ ጠላትን ያበረታና ጀግና ያደርጋቸዋል። እናንተ እናንተ ሺህ ሆናችሁ በአንድ በአንድ ሰው ትባረራላችሁ። አንዱ ሺውን ያሳድዳል። በቃ ድል ይርቃችኋል። ክብራችሁ ይዋረዳል። ስማችሁ ይጠፋል። ታሪካችሁንም ትረሳላችሁ። የአባቶቻችሁን አምላክንም ትንቃላችሁ። የጠላት ክፉ ኃይልም ያድርባችኋል። በክፉ አምልኮት ክፉ መንፈስ ትያዛላችኋላቸው አላቸው እኮዩ እንግዶች አማልክትን አስትሮትን ከመካከላችሁ አርቋል። አይ አያይ በሳሙኤል በነበረበት፣ ማለት ኤሊ በነበረበት ዘመን አስትሮት ይመለክ ነበር። ካህኑ ይህንን አላራቀም። ዛሬ ብዙዎቹ ካህናቶችም ከጨሌ የተወለዱ ናቸው። ከዛር ከውቃቤ የተወለዱ ናቸው። ግማሾቹም በቤተ ክርስቲያን ከካህናቶች የተወለዱት ከግርማ ሞገስ መንፈስ የተወለዱ ናቸው። ትምህርቱ ከሰይጣናዊ ጋር ተያይዞ መንፈሳዊን አገልግሎት ከሰይጣን ጋር ካገለገሉ ሰዎች የተወለዱ ናቸው። እንዴ ሳሙኤልም እኮ ያገለግል ነበር። በኋላ ነው የእግዚአብሔርን ቃል በደንብ የሰማው ለአምልኮት የተዘጋጀው። የእናቱን ታሪካዊ የሆነ ስዕለት ይዞ ነው። ስዕለቱ በውስጡ አለ። እናትየዋ የተሳለችው ስዕለት በውስጡ አለ። በጣም በጠንቋይ ተስሎ የተወለደ ትውልድ ነው እኮ። አሁን በከፍተኛ ሁኔታ ታሪክም እምነትም እንዲወድቅ ያደረገው እኮ በጠንቋይ ስለት የተወለዱ በአጋንንት የተላሱ፣ በክፉ መንፈስ የተዳበሱ፣ በርኩሳን ኃይላት እጅ ውስጥ የተያዙ ባህሪያቸው፣ ሀሳባቸው፣ መሻታቸው በዛ ውስጥ ያለ ያለ ሲሆን፣ እግዚአብሔር ጠላትህን ከሩቀ ያደርገው ከውስጥህ ነው የሚያደርገው ጠላት ከውስጥ መሆን ያለው ውስጥ ነው። ጠላት ያለው መተቶ አለ፣ ዛሮ አለ፣ ውቃቢው አለ፣ አይነ ጥለው አለ። ለዘመናት የቆየ የባዕድ አምልኮት ሰው የለመደ ክፉ መንፈስ አለ። ጸሎት የለመደ ጠቋር አለ። ጸሎት የለመደ ዳዊትም እኩም ክፉ መንፈስ ይዞት ነበረ። እሱም ጠቋር ነው። ቀኙን ይዞት ነበር። ዳዊት መቶ ሀምሳውን የሚደግመውና የሚጸልየው ዳዊት መቶ ሀምሳ የጸሎት ኃይልን የገለጸ ልብ አምላክ የተባለውን ዳዊትንም እኮ ይዞታል። ቀኝ ልዞት 70 ሺህ ህዝብ እስኪያልቅ ድረስ ዳዊት ልቡ አልተመለሰም ነበር። ከ70 ሺህ ህዝብ መውደቅ በኋላ ኦ ጌታ ሆይ እኔን አጥፋ ብሎ ወደ ሰማይ ጮኸ። እኔን ቅጣ፣ እኔን ግደል፣ ህዝቡ ምን አረጋ አለ። በዳዊት ክፉ መንፈስ ቀኙ መያዝ ምክንያት 70 ሺህ ትውልድ አለቀ። እኛ በየዘመኑ በሚሊዮን ይሄው ሆኖ የለ እንዴ? ማን ነው እኔን እኛ ጠፋሁም ይላል ይቅርታ የሚል እኮ አንድም የለም አንድ የለም አጥፍተናል ጎድተናል ትውልድን አጥፍተናል ደማ ፍሰናል ወንበራችን የግፍ ሆኗል አስለቅሰትናል ፍትህን አበላሽተናል የሚል እኮ የለም እግዚአብሔር ይማረል ሳሙኤል እንግዲህ እንዲህ የሚያደርግ ታላቅ ኃይል ያለው ቃሉም በእስራኤል ላይ የሚበዛ ሆነ ከመካከላችሁ ጣዖትን አርቁ ብሎ ጮኸ። ኃይለኛ ጮኸት ጮኸ። በጣም የሚገርም ነው። ሳሙኤልም በዕድሜ ሁሉ በእስራኤል ላይ ይፈርድ ነበር ይላል። መጽሐፈ ሳሙኤል አንደኛ፣ መጽሐፈ ሳሙኤል ምዕራፍ ሰባት ቁጥር አስራ አምስት ላይ ሳሙኤልም በዕድሜ ሁሉ በእስራኤል ላይ ይፈርድ ነበር፣ ይፈርድ ነበር። እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች አደረጋቸው ይላል። ልጆቹን ፈራጆች እንዲሆኑ አዘዛቸው፣ ግን የአባታቸውን መንገድ አልተከተሉም። እነሱ አያችሁ፣ ትውልዱ በራሱ ጊዜ የራሱን ክፋት ይፈጥራል። ያልተፈጠረለትን የራሱን ክፋት ይፈጥራል። በአብዮት ዘመን ከጣዖት ወደ አብዮት ስንሸጋገር የራሳችንን ክፋት ፈጠርንና በእግዚአብሔር ሕልውና ላይ ተገዳደርን። በሰማይ አምላክ ላይ ፎክርን። ማህበራዊ ሳይንስን አንድ ራሱን እየቻለ የእውቀት ትምህርት በሚል ተጠጋ ነው። ከዛ በኋላ ተዘበራረቀብን። የሕይወት መያዣ ቁልፍ ጠፋን። የሕይወት የመጠበቂያው ግንብ ተለየን። አቤት አቤት ሳሙኤል አረጀ እስከ ሽምግልና ጊዜ ድረስ እነ ሳኦልን የቀባ ሳሙኤል ነበር። ለእስራኤል የመጀመሪያ ንጉሥ የሰጠ ሳሙኤል ነበር። በምክርም በመንፈሳዊ ጸጥታም በእረፍትም አማካሪ ነበር። ራእይና የመገለጥ ጥበብንም ከእግዚአብሔር እየጠየቀ ለትውልዱ የሚያበስርና የሚገልጽ ሳሙኤል ነበር። በዳኝነትና በፍትህም ደረጃ በአምላክ ኃይል በተዋጀ መንፈስ እስራኤልን ይፈርድላቸው ነበር፣ ይዳኛቸው ነበር። እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች ያደረጋቸው። እሱ ሸመገለ። እስራኤል ንጉሥ ስጠን ባሉ ጊዜ ሳሙኤል በጣም ተከፍቶ ነበረ። ግን ያው ንጉሡ ሳኦልን ቀብቶ ያነገሰ ታላቅ ሰው ሳሙኤል ነው። ስለዚህ ወገኖች እንዴት ነው የእኛ ነገር? በጣም እኮ የሚገርም ነው የእኛ ነገር፣ ከባድ ነው። ስለዚህ በእግዚአብሔር ተልእኮ መወለድ አለብን። በአዲስ ኪዳን ተልእኮ ደግሞ የቅዱስ ሉቃስ ወንጌል ምዕራፍ አራት ከቁጥር 17 እስከ 19 ያለው ቃል ለልጆቻችን የምናበስረው በማህፀን ውስጥ እንዲቀመጥ የምንጸልየው ቃል ይሁን። እንዲህ ነው የጌታችን ኢየሱስ ክርስቶስ ሲወለድ በቅዱስ ገብርኤል ተበስሮ ነው የተወለደው። ሰማይ ቃል ሰምታ ነው ድንግል ማርያም ኢየሱስ ክርስቶስን የጸነሰችው። መልአኩ ቅዱስ ገብርኤል በስድስተኛው ወር ወደ ቅድስት ድንግል ማርያም ተላከ። ይልል ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የሚለውን ቃል ሰማያዊ ቃል ሰማች። ኑሮ ሰማያዊ ቃል ያለበት አይደለም። ቤቱ ሰማያዊ ቃል ያለበት አይደለም። ስዕል እንኳ በሳሎንህ ፊት ለማስቀመጥ ትፈራለህ። ለምን? አማኝ እንዳትባል። ከእምነት ነፃ የሆነ የሚባል ነገር አለ። በየነገስታቱ ወንበር ላይ የሚቀመጡ ሰዎች የሚያወጡት ካሪኩለም ከእምነት ነፃ የሆነ እምነት የሌለው እያሉ ነው የሚያስጠጉት። እምነት የሌለውና ወደ እግዚአብሔር ወንበር ዙፋን እና ወደ እግዚአብሔር ሕዝብ ሲመጣ ሕዝቡ ሁሉ እምነት የሌለው ይሆናል። ጣዖት ይሆናል። መሪው ራሱ ጣዖት ይሆናል። እንደ ጣዖት የሚመለክ ይሆናል። ውዳሴ ካላቀረብህ ወዲያው ነው የሚያኮርፈው። የተከበሩ የተከበሩ ካልተባለ ሁሉም ፊቱ ጨ ይጨግጋል። እግዚአብሔር ካላከበረን የኛ የተከበረ ቃል ሳይሆን የተዋረደ ልብ ውስጥ በተዋረደ ቃል የተከበረ ብንል ምንም ዋጋ የለውም። ቃላችን ቀድሞውኑ መንፈስ መንፈሳዊ ክብርና ሞገስ ተለይቶታል። የሚደመጥ አይደለም፣ የሚከበርም አይደለም በግድ ነው እና እንዲህ አይነቱን ጸሎት እስቲ ያስቡት። የሉቃስ ወንጌል የሚነግረን ይህን ነው። የነቢዩንም የኢሳያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ መድኃኒታችን ኢየሱስ ክርስቶስ ሰምቶ ያደገ ከመላእክት የተበሰረ በቃለ እግዚአብሔር ውስጥ ቃል ስጋ የሆነ ከቅድስት ድንግል ማርያም የተወለደው ሲያነብ ይሄን ነበር የሚያነበው፣ የጌታ መንፈስ በእኔ ላይ ነው። አያችሁ፣ በመውለድ የጌታ መንፈስ እንዲኖር ጸልዩ። ቀጣይ ወላዶች፣ ዛሬ የሳመው ክፉ መናፍስት ያጠላበት ልጅ እንዳትወልዱ አምልኮት አድርጉ። የምትሰሙ በትክክል የምትሰሙ ክርስቲያኖች ይህን ቃል ስሙ። አምልኮት አይለያችሁ። የጌታ መንፈስ በላይ ላይ ነው። ለድሆች ወንጌልን እሰብ ካለው እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱ ማን ነው? መድኃኒታችን ኢየሱስ ክርስቶስ የነቢያትን ነቢዩ ኢሳይያስ የተናገረውን የታሪክ መጽሐፍ አነሳ። ሲያነሳ እሱ የሚሰራውን እሱም የሚያደርገውን እሱ የሚያከናውነውን እሱ የሚፈጽመውን አነበበ። የጌታ መንፈስ በላይ ላይ ነው። መንፈስ ቅዱስ ይሞላብሻል አደላ ያለው እናቱ ቅዱስ ገብርኤል በመንፈስ ቅዱስ ስለተወለደ የጌታ መንፈስ በላይ ላይ ነው የሚለውን የራሱን ቃል አነበበው። የራሱን ሕይወት አነበበው። ለድሆች ወንጌልን እሰብክ ዘንድ ምስራችን እሰብክ ዘንድ ወንጌል ምስራችን ነው። ምስራችን እሰብክ ዘንድ ዛሬ ሞት አይደለም ምስራቾቻችን ውድቀት እኮ ነው፣ አዘን እኮ ነው። አባቶች ቁጭ ብለው ልጆች ወድቃሉ፣ ልጆች ሞታሉ። አባቶች አለጠዋሪዎች ይቀራሉ፣ አለቀባሪዎች ይቀራሉ እያችሁ አለ ጠዋሪ የሚቀር ትውልድ። አሁን ብዙ አባቶች ጠዋሪ ቀባሪ የላቸውም። ልጆቻቸው አለአግባቡ አግባቡ አለ እውነተኛ ታሪክ አለ እውነተኛ አካሄድ አለ እውነተኛ መንፈስ ወድቀዋል፣ ሞተዋል። እንግዲህ እንደዚህ ነው እንዴ ነው የኛ ነገር። እግዚአብሔርን ከማድመጥ ጋር ስላልተወለድን፣ እግዚአብሔርን ከመስማት ጋር ስላልተወለድን ውስጣችን መስማት አልተወለደም። ምክር አንሰማም፣ ፍቅር አንሰማም፣ በጎነትን አንሰማም፣ ሰላምን አንሰማም፣ የህይወት መንገድን አንሰማም፣ ቃለ እግዚአብሔርን አንሰማም። መልእክት የለንም። እዚህ እኮ ይኸው መልእክቱ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። ስሙ መሲህ ነው። መሺህ ክርስቶስ ማለት ነው፣ የተቀባ ንጉስ ማለት ነው። ቀብቶኛል። ቅባቱን አከበረው፣ ቅባቱን ወደደው፣ ቅባቱን አፈቀረው። ከዛ በኋላስ ለሌላው እንደሚተርፍ ራሱን ገለጸ። ለሌላው ለመትረፍ ነው የተወለድኩት። ለእኔ ክብር ብቻ አይደለም ሌላውን ለማክበር ነው የተወለድኩት። ለሌላው ሞገስ ለመሆን ነው የተወለድኩት። የእኔም ሞገስ ለሌላው ለመስጠት ነው። በሞገስ አደገ አይደለም ይለው? ሳሙኤልም በሞገስ ነበር ያደገው። ሞገስ አልተለየውም። ሄን የምትባለዋ የሞገስ ስም ልዩ ኃይልና ፍቅር ያላት ናት። ሄን ህያውነት ነው። ኑን መንፈስ ቅዱስ ነው። ሄን ስም በቁጥር ስምንት ናት። ዓለም የተፈጠረባት ናት። የመገረዝ መንፈስ እና የጽድቅ መግለጫ ናት። ወደ ቤተ መቅደስ የመግቢያ ናት። የህያውነት የትንሣኤን ኃይል ናት። ን ያው የህያዋን ሁሉ መንፈስ ናት። ን ሮህ ትባላለች። ፊደሎ ያውን ሮ ት የምትባለው ነት ናት። መንፈስ ናት። ራሷ መንፈስ ናት። መንፈስ ሲሆን ደግሞ ነው። በመንፈስ ቅዱስ ኢየሱስ ክርስቶስ ነው። ሄት ነው ኢየሱስ ክርስቶስ። ስለዚህ ሄን ኢየሱስ ክርስቶስ ነው። ሄን ማለት በዕብራይስ ሞገስ ማለት ነው። እዚህ ያው ቀብቶኛል አለ። በሞገሱ ቀብቶኛል፣ ለታሰሩት መፈታትን፣ ለውሮች ማየትን እሰብክ ዘንድ የሚገለጥ ነው። ሁሉ ነገር የሚታይ ነው። በመገለጥ ማደግ ነው። አየህ፣ በመገለጥ ያድጋል። እኛ በመገለጥ አላደግም። የሚገለጠው ስርቆታችን፣ ሌብነታችን ነው ክፋታችን ተንኮላችን ነው የሚገለጠው፣ ክህደታችን ማሽማጦጣችን ነው። እግዚአብሔርም ብዙ ቦታ በታተን ነው። አምልኮትና ሃይማኖትንም ብዙ አደረግ ነው። ቤተ መቅደስ ግን ቁጭ ብለን ከቤተ መቅደስ የምናስወጣነን የምናባረር ነው። እኔም አልወጣ ብያችሁ ነው እንጂ ስንት ጊዜ ከእናንተ ጋር እልህ እንድያያዝ ብዙ ሀሰት ትፈጥሩ ነበር። አሁንም ትፈጥራላችሁ። አላምናችሁም። ገና አለቀቃችሁም። ምክንያቱም ወደዚህ ከሞገስ ውጭ በሆነ ባህሪ ውስጥ በተለየ ውስጣችን እውነትም በካደ ባህሪ ውስጥ ስለምንመላለስ የህዝቡን ችግር ክደናል። በመንፈስ መያዙን ክደናል። በክፉ መንፈስ መቆርቆዙን መደህየቱን ክደናል። በመተት ግን መያዙን ውስጣችን ያምናል። መታቾች ነራ ራሳችን ህዝቡን እኮ የምንበትትበት የምናፈዘው ምንዳነግዘው እኛ ነን። ተኛ ነው የምንነው እንደ ኤሊ ኤሊ ምንድን ያለው ተኛ እኔ አልጠራሁም። የሚገርም ነው። ከዛም የተጠቁትን ነጻ አወጣ ዘንድ የተጠቁትን፣ እንዴት አይነት መጠቃት መጠቃት፣ እክል እኛ እኮ አልቆመልንም። አንደኛ እኛ ራሳችን ከውስጥ አጥቂዎች ነን። ሁለተኛ የእኛን አጥቂ በዘራ ነው መከር ልክ የምንስብ ነን። ለምንድን ነው አብያተ ክርስቲያናት የሚቃጠሉት? እናንተ ያለከበራችሁትን ማን ሊያከብርላችሁ እናንተ እናንተ በተግባር የምታሳዩት ፍቅር በሌለበት ውስጥ ማን ፍቅር ሊያሳይላችሁ ይችላል? እናንተ ጨካኞች ሆናችሁ ሌላው ቢጨክን ምን ያስገርማችኋል? እናንተ እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ ሌላው እናንተም ቢበላ ምን ያስገርማችኋል? ለምን ትጮዋላችሁ? የሚገርም ነው። የተጠቃውን ነፃ አወጣ ዘንድ ነፃ የምትለው አቃል ነፃነት፣ ነፃነት፣ ነፃነት ብዙ ነጻ አውጪዎችን የሚገስጹ አባቶች አለመኖራቸው ለብዙ ትውልድ መጎፍየት እና መውደቅ ምክንያት ሆኗል። የጎፈየ ትውልድ ጸጋ የተለየው መጎፍየት ነው። ሆዱን ብቻ የሚያመልክ ለየትኛውም ግፍ የማይመለስ ደፋር ስለ ነፍሱ የረሳና የአረመኔዎችን ሀሳብ የሚቀበልና የሚከተል አይነት ሲሆን የጎፈየ ትውልድ ምልክት ነው፣ መጎፍየት ነው። ይሄ እውነትን አይረዳም። በማስተዋል ብርሃን የተዋጀ አይደለም። በረከት የራቀው ነው። እግዚአብሔርን የምናመልከው እኮ ለበረከት እንጂ ለስስት ለርግማን፣ ለጉቦ፣ ለቅሌት አይደለም። በዛ ውስጥ በቤተ እግዚአብሔር ውስጥ የመገለጣችን ባህሪ ክፉን የሚስብ እንጂ የእግዚአብሔርን ነገር የሚገልጥ አልሆነም። አልተመቸንም እኮ የእግዚአብሔር ነገር አልተመቸንም። ስለዚህ ስላልተመቸ ምን እናርጋውን፣ እንዴት ይሆን አልን፣ አልን፣ ደከምን፣ ብዙ ጉዳይ ጣርን። በቤተ እግዚአብሔር ያላችሁ አትመቹም። የምትመቹ እንኳን ለሌላው ልትመቹ ለራሳችሁም አልተመቻችሁም። የፈለጋችሁት ምቾት ከእግዚአብሔር ውጭ በሆነ መንገድ ስለሆነ እየተቅለሰለስን ዞር ሽል ሽል እያልን እድሜያችንን እንጨርሳለን። እንደ እባብ ነው የምንሄደው እኮ እባብ ሲሄድ እንዲህ ቀጥ ብሎ አይሄድም። እንዲህ እየተምዘገዘገ ነው የሚሄደው፣ ግራ ቀኙን እያጦዘ ነው የሚሄደው። እንደዛ እየጦዝን ነው የምንሄደው እና በመገለጥ የማደግን መንፈሳዊ ጸጋ የሚያገኙ ልጆች በአምልኮት የተወለዱ ልጆች ናቸው። በአምልኮት የተወለዱ ልጆች ስትነግሯቸው ይሰማሉ፣ ግን አምልኮታቸውን ደግሞ ማሳደግ አለባችሁ። ቤተሰቦች አሳድጉ፣ አምልኮትን አሳድጉ። በዕለቱ ውስጥ እየሰገዳችሁ እግዚአብሔርን ተነጋገሩ፣ ቅዱሳንን ተነጋገሩ፣ የመላእክት ጠበቃን ተነጋገሩ፣ የክፉ ጠላትን ወጥመድ ተነጋገሩ። አሁን ይሄኛው ትውልድ ብቻ ዝም ብሎ ስጋዊ ነገርን እንዲሰበክ ነው የሚፈልገው። የጠላቱ ምስጢርን አውቆ ራሱ እንዲታገል የሚደረገው ጥረት ላይ ብዙዎቹ ዋጋ አይከፍሉ። እኛ ዋጋ አይከፈል ነው የተሰደብ ነው የታሰር ነው የተገለል ነው የተገለል ነው። በቃ ወደ ዳር የተጣል ነው አለምክንያት አይደለም። ክፉ ነገር ውስጥ ለምን ገባህ ተብለን ነው እኛ ሕይወት ውስጥ ያለውን ክፉ ለምን ትነካለህ ነው ያስገባነውን ወደን ያፈቀርነውን ለግርማ ሞገስ ብለን ለትምህርት ለውቀት ብለን ያመጣነውን መንፈስ አትንካብን ነው። ይመተትንበትን ያፈዘዝነውን ነው። ያደነገዝነውን ትውልድ አታንቃው ነው። አሁን ይሄ ነው እኮ። ስለዚህ እናትና አባቶች በልጆቻችሁ ላይ መንፈሳዊ ኃይልና ጉልበት እንድታገኙ በአምልኮት የወለዷቸኋቸውን ልጆች እለት ዕለት መንፈሳቸውን የበረታ እንዲሆን ጥረት አድርጉ። አለበለዛያ ትምህርት ቤቱ ይዛቸዋል፣ ጓደኞቻቸው ይዟቸዋል፣ ፋሽኑ ይዟቸዋል። የዘመኑ የዘመኑ ፋሽን ህይወታቸውን ልቦናቸውን ይዘዋል። ኳሱ ይዘዋል፣ ምን ቅጡ፣ ማንም አይሻማል። ይህን ትውልድ ሰይጣን እኮ ተሻምቶ ተሻምቶ ተሻምቶ አለበቃውም። ገና የሚወለደውን ሁሉ እኮ በማህፀን ጀምሮ እየያዘ ነው። በአመል በሱስ የናወዘና ወደፊት እድል የሌለው ሰብአዊ ፍጡር ያልሆነ ጨካኝ አረመኔ ሁሉ አለ። ይኸው ሽማግሌን የሚደፍር እናት አባቱን የሚያቃለል የሚገድል የሚያጠፋ ትውልድ እኮ አፍርተናል። ስለዚህ በአምልኮት ትውልድ ይህንን መጸለያ ያለበት የጌታ መንፈስ በላይ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትን መፈታትን ለውሮች ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘው። እኛም ይህን ማግኘት አለብን። አገኙት። ይህን ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ ከእናንተ ጋር በክብር ይቆማል በክብር ይቆማል፣ በማዳን ይቆማል፣ በጸጋው ይቆማል፣ በፍቅሩ ይቆማል። ሁሉም ኃይላችሁ መለኮታዊ ይሆናል። በዚህ ጊዜ አለማዊው ከዳቢሎስ ጋር ያለው ነፃ ያልወጣው በክፉ መንፈስ የታዘረው ከክፉ መንፈስ ጋር የተወለደው ክፉ ቃል ስጋ እንደሆነ ሁሉ ክፉ መንፈስም ስጋ ለብሶ የመጣበት ሰው ሁሉ በእናንተ ፊት ዝም ይላል። እግዚአብሔር ዝም ያሰኛል። ካሌብ እና ኢያሱ እኮ ነው ብዙ ሺህ ሰዎችን ዝም የሚያሰኙት። እኛ እናሸንፋለን እንሂድ፣ እንውረስ፣ ለምን የህዝቡን ልብ ታቀልጣላችሁ ብለው ግማሽ ቢሊዮን የሆነውን ህዝብ ዝም ማሰኝተው በቃ የእግዚአብሔርን ኃይል ገለጹ። በመጨረሻ እነዛ የሰዎችን ልብ የእግዚአብሔርን ህዝብ ልብ ያቀለጡት እኮ በረሃ ውስጥ ቀርጠው እዛው ተቀበሩ። ታሪካቸው በረሃ ሆነ። ታሪካቸው በረሃ የሆነ ትውልድ እስካሁን ድረስ የትውልዳችንን መንፈስ አርክሶታል። የትውልዳችንን ትውልድ ገበናና ታሪክ አውድሞታል። እግዚአብሔር ምሕረቱን ያብዛለን። በክርስቶስ ስጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። በጸጋውና በመጎሱ ይጎብኘን። በሟርት የሚሄዱ ክፉ የመናፍስቶችን ጥበብ ከሰው ልጆች ልብ ውስጥ ያርቅልን። የነገስታቶችን የመኳንንቶችን መንፈስና ኃይል መልካም ያድርግልን። እግዚአብሔር ከእናንተ ጋር ይሁን፣ አሜን።